ዛሬ ስታይልሽ ደስ አይልም። አንቺን ደስ እንዲልሽ እኮ አይደለም እኔ እዚህ ጋር የምመጣው፣ ራሴን ደስ እንዲለኝ ነው። ኮመንት መስጠት መብትሽ ነው፣ ግን እናንተን ደስ እንዲላችሁ አይደለም እዚህ ጋር የምመጣው። ወይዘሪት እንዴ! በእናታችሁ እኔ ራሱ ውስዋስ ላይ ነኝ። ይሰማል አይሰማም? እሰማለሁ። አንዴ ይሰማለሁ። እዚህ ጋር መጣችሁ ማለት ነው። ኮመንት መስጠት መብታችሁ ነው ግን እኔ እንደውቺ ደጅት ነ እጅ ይዘሽ አስፓልት ያሻገርሻ ትመስላለሁ። ምንም ከክፍለ ሀገር ብመጣ ቼንጅ ትኛለች፣ ጭራሽ ኦርደር ነው እንደ የምታደረግኛሽ ደናቁርት። እኔ እኮ እናንተ ለእናንተ እኮ አይደለም ለራሴ እኮ ነው ተቀብቸው መጣ ወይም እንደዚህ በቃ ሁኜ ወይ ከቤቴ ሰው ካለ እንዲያይኝ ነው ወይ ደግሞ ለራሴ ነው። ለአንቺ ነው እንደ የሚመስልሽ እጂ ቀይር ያላልሽኝም እነዚህ ቂጥሽን የሚጠርጉት አይነት ሴት እኮ አይደለሁም እኔ። በራሴ በጣም ፉል ኮንፊደንስ ያለኝ ሴት ነኝ። ኦርደር የምታደርጊኝ ሴት አይደለሁም እኔ። አስተያየት መስጠት መብቴ ነው፣ ግን ዶን ላይክ ኦርደር አታድርጊ። ምን ታውቃላችሁ? ቀይ ነው በቃ እዚህ ጋር ማየው ስኔ ኮ ለየት ልበል ብዬ ኮ ነው ተቀብቼ የመጣሁት። አስተያየት ስትሰጡ ደግሞ ኦርደር አታድርጉ። አስተያየት ነው። አስተያየት ስትሰጡ ታዲያ ፕሊስ ምናምን ብለሽ ነው እንጂ። ኦርደር እኮ ነው እያደረገች። አውቄ ነው ዝም ያልኩሽ። ደህና እንደዎች የሁለት ብሯ ትሻላለች ብዬ ቀይ ካልተቀባን፣ ቀይ ካልተቀባን በቃ ታምሮ እየተባለ ተቸገርን እኮ። ለየት ለማለት ነው። ለምን አመዳም አልመስልም? እንደው ከአንቺ ተለይቻለሁ። አትሊስት እዚህ ቲክታክ ላይ ካላችሁ ኮተታሞች ትክክለኛ ግን ስለ ሊፕ ከለር የምታውቅ ሴት በጣም ይሄ አሁን ዝም ብሎ ለየት ያለ ነገር ስታይ ኦማይ ጋድ ሲያምር። አሁን እጅ ላይ እኔ ይጠቀመው ነበር ይህን ከለር በጣም ብሶ ያደንቀው ነበር። በዛ ሰዓት እንዲሁም ብዙ ፊልተር የለም ነበር፣ ያደንቁታል። ለየት ያለ ነገር ስታይ ማድነቅ ነው ያለብሽ። እንትናን መሰች፣ ክሰል መሰች እንደው የሆነ ነገር ብት አንድ አይነት ነው። ቀይ ተቀብታችሁ ምትመጡ ሳምባ አይነት ከሰነው ምንድነው የምትሉት? እንደዛ ነው። እንደዚህ ምትጠቢ አንድ ጥቁር አይደለም ከለር ካወቅሽ ደግሞ ከለር ወቂ ቴንክ ዩ ቨሪ ማች ተሙዬ፣ አንተ ስትመጣ ቋፊ እየተሳሰረ ተቸገርኩ። ብሮ ብሮ እነሱ በቃ እንደዚህ ከለር ነገር ከላይ ላይ ካላደረግ ደስ አይላቸውም። እስኪ ቆይ ከለር ነገር እንዳዩችን እዝ እችጋል አርጋት ወይ ዘንድሮ ወይ ደግሞ እንደዚህ ከለር ያለው ነገር እንደዚህ አድርገህ ካልመጣ ደስ ይላቸውን። በ እንደዚህ እንደዚህ ብለህ ካልመጣ እኔ ቢጫ ቀኝ ኮነ ጉርዴን ወደላይ ያረኩት እንደዚህ በቃ እንደዚህ ሰቶ ነው የራሱ ቤት ይፎል ትልሻለች። የዚህ ሀገር ሰው ግን ለየት ያለ ከለርሴ ላ ላ ነው የሚሏችሁ። በቃ እንደዚህ ነው የሚሏችሁ። እዚህ ግን ስድብ በቃ ስድብ፣ ከሰል መስለሻል እንደሆነ ነገር ደግሞ እኮ ቀይሪው ለማለት እኮ ይሄ ትክክል ነው። ኦኬ እናንተ ኮመንት ማድረግ መብታችሁ ነው፣ ግን ኮመንት ስንሰጥ ላይክ፣ ሪስፔክት፣ ዲስፕሊን ባለው ፕሊስ እየተጨመረበት ማሚ፣ ከመል ከአንቺ ጋር አልሄድም ፕሊስ ብትቀይሪው፣ ኤፊዶ ማይንድ ምናምን ይባላል። ኦርደር እኮ ነው የሚያደርጉት ጎ ቼንጅ ዩር ሊፕ ከለር ይሏል፣ እንደዚህ ብሎ በቃ ኦርደር አይባልም።

አስተያየት መስጠት መብት ነው ጋይስ። እንደው ግርድምድም ያለ ሰው ካልሆነ በስተቀር ኮመንት አትስጡ የሚል ያው፣ ፐብሊክ ላይ እስከወጣን ድረስ መሰጠት ግድ ነው። ስንሰጥ ግን በዲስፕሊን ይሁን ነው የቅናት መንፈስ ምናምን ይዞሽ አትች። ሰው ደግሞ የራሱ ፌቨራይት አለው። አሁን እኔ ይሄ አረንጓዴ ቢጫ ቀይ ምናምን የምትዩ ነገር እ አይ ላይክ እኔ ዝም ብሎ ጸጥ ያለ ከለር ነው ሞድ። ብዙ ጊዜ አይተሽኝ ከሆነ ጥፍሬንም ስሰራ ምናምን ምናምን አንዳንዷን ህጻን ልጆች ነው የሚመስሉ። አይ ላይክ ፒንክ ከለር ማይ ፌቨራይት ምናምን ይላሉ። የት አበሻዋቀሽ ነው ጥቁር እስከ አረንጓዴ ከአረንጓዴ እንደው ቢጫ ቀይ ምናምን ለባብሰሽ የኖርሽ ሰትዮ፣ እዚህ ሀገር ስትመጡ ኦ ማይ ጋድ አላብዚስ ከለር ስ ማይ ፌቨራይት ቸርክሌት እንደዚህ ብለ እንዳደግ ነው። አሁን እኛ አንዳንዱ ኦ ማይ ጋድ ፒንክ ከለር ሰወድ ይላሉ እኔም ልመሳሰል ብዬኮ ነው አይ ላይክ የሆነ ነገር ብዬ አውቃለሁ። አይ ዶንት ኖው እኮ ያመልጠኛል። እንደው ቄንጦ ቄንጧ ላይ የለውባትም። ቴንክስ ጋድ። እንደው ለመበጣጠሱም ለምኑም እኮ ያው ከእናንተ ጋር እንችላለን መበጣጠስ፣ ግን ዝም ብሎ ኤክስትሬም መሄድ የለበትም። ስትለብሽም ሰው ነው ማድነቅ ያለበት፣ ስትቀቢም ሰው ነው ማድነቅ ያለበት፣ ላይፍሽንም ያው ባለሽ ሰው ነው ማድነቅ ያለበት የግድ

ለመሆን የሚጋጋቱ እኮ እነዚህ በር እንዳከፍቱላት እች ልጅ ዘውት ደር የሚባል ፊት እኮ ነው ለመጋጋጥ ቆንጆ ለመሆን የሚጋጋጡ። አሁን እኔ ብዙ ጊዜ ብዙ ፋውንዴሽን አልጠቀም ምናምን፣ ግን የሆነች ትንሽ ነገር ሳርግ ድምቅ ስለምን ያስጠላኛል። በባዶ ነው ነው የሚያምርብኝ፣ በባዶ የእውነት በባዶ ነው የሚያምርብኝ። ላስጠላ ስፈልግ እኮ ነው ከለር ምናምን አንዳንድ እጫውን ስምንት ዘጠኝ ሰዓታቸውን ወስደው ራሱ ዘንጠዋል፣ ግን አያምሩ ዘንጠው እኮ ነው። በቃ ቢካዝ ማቴሪያል ነው እያሳመራቸው ያለው እንጂ እስና ላይክ ናቹራል ቢዩቲ አደሉም። ዩንደርስታንድ። እኔ አሁን ሂማን ሄር ከማድረግ እና ፀጉሬን ከማድረግ በፀጉሬ ነው የሚያምርብኝ። ፀጉሬን አሁን እንደስቻርጌ ብሄ ራሴን ፀጉር እንደዚሽ ባስዛት ታምርብኛለች። ከዛውች ሰዎች እኔ ፒንክ አልወድም ቀይ አልወድም ምናምን ማለት መብታቸው እኮ ነው። እኔ አሁን አይነት ከለሮች የኔ ከለሮች አይደሉ ማረን ላይክ አይ ላይክ ዝም ብሎ ድብዝዝ ያለ ከለር ነው፣ ዝም ብሎ ጸጥ ያለ ከለር አም አይ ሆፕ ቴንክ ዩ ሶ ማች ቴንክ ዩ ቴንክ ዩ እኔኮ እራሳችሁ እንዳቆለባበሳችሁ ምትል እና አንቺ ላቆለባበስ ነው እንዴ አባሽ ነው አንቺ እንዳቆለባብስ እራሴን ነው እንጂ ቁልልልልል ኮንፊደንስ ስላለኝ መቆልል አንዳንዱ ምን ሰው አባታችሁ ነው እናንተ ምታደንቁኝ ራሴ ነው ነው ምሰጠው ለኔ አንቺ ምን አባሽ አስቀናሽ እኔ ራሴን ሳቆለባብሰው እስቲ የእሷ ብለሽ የምትይልኝን ነገር እስቲ አምጩ እንደው ካለ ምላሴ ምላሴም ራሱ የሚንቀሳቀሰው ስትነኪ ነው በኩርኩማ ቀልጥሽ ንጽህናን ከኛ ውጭ የለም ወደድሽም አመንሽም ከአለባበስም ገብተሽይኝ ከአሰራርም ገብተሽይኝ ልጆቼንም መጠሽያቸው መልካቸውን ያስኩትንም ነይ መጠሽይ በአሁን አላሳይም ከካሜራ በስተጀርባ ነው እንጂ በቃ ምን አባሽ ነው ለእኔ የምታወጭልኝ

ትጠቅመኛለች ቻች ልና ቪው ደግሞ ማን አባቱ ቁጭ ብላ ማየት? ግዴታ እኮ ነው። የታባሽ መሄጃለሽ ቁጭ ብለሽ ታያለሽ። ሚዩታር አስሬሽ አስሬሽ ስፈልግ ነው የምፈታሽ፣ ስፈልግ ነው የማስሬሽ። ቁጭ ብለሽ እንደዚህ በቃ ቁጭ ብለሽ ግን ከሰገጤም እኮ ቆንጆ ሰገጤ ያለን ሁሉን ስት ያደረገው ሰገጥ ያለብን ኤጅቱዬ ቴንክዬ እኔ እኮ ደስ ደስ የሚል ታይም ላይ ነው የምትሰጡኝ። ኤጅቱ እያለ እኔ ፍቅር ኦን ታይም ነው በቃ እንደዚሁ ከእሱ የሰጠችሽ ሲል ተበልጥሻለች እና እኮ የሰጠችኝ ሰዎች እኮ እንደ አንዳንድ አብሻቄዎችን አሞታቸውን ፍሰስ ነው የምታደርገው። አሁን እኔ ይኸውልሽ እንደዚህ እየረገጥኩሽ ጊፍት ይወርድልኛል። አንቺ ተሳድበሽም መብት የለሽም፣ በራስሽ መብት የለሽ፣ በቤትሽ መብት የለሽ፣ በምንም መብት የለሽም። እኔ ግን እየረገጥኩሽ ራሱ ዶላር ነው የሚወርድልኝ ዶላር። ከዛ ስትናደጂ ለናኝ እያሽ ትመጫለሽ። ለመለመንም ጋቢና ያስፈልጋል፣ ያስፈልጋል እኮ ዳሴ እኔ ቁጭ ብሎ ለመታየት እኮ እየሰው ፍቅር ያስፈልጋል። ይት አሁንማ ደግሞ ብዙ ያቃጠላቸው ነገር አለ። ሊበ አንገትሽ ላይ ነው። እኔ ማን ማን ማን የኮተኮተውን ነው ማን የሚያጭደው? እሰማለሁ። እስቲ አንዴ በእናታችሁ የልቤ ልተንብ። ትሰሚያለች። ተስተካክሏል። ይጅበት በደንብ። እኔ ባይዘወይ በጣም የምትወዱኝ ይወዳቸዋለሁ። በቃ እኔነቴንም ራሱ ነገሬን የተቀበላችሁኝ ሰዎች በጣም ነው የምወዳችሁ። እቺ ደግሞ እርር ብላ በትንሽ መስኮት ተደብቃ የምታየኝ ባህናትሽ ደፍቼ በዛው በመስኮቱ ነው አሾልኬ የምሰድሽ። እኔ ማሜንኛ ትንሽ ነገር እሰጥሻለሁ። የቤት ስራ ነው የምሰጥሽ፣ እንድሰሪበት ሂዷን፣ አለ ገብቶ ግብግብ ግብግብ እያደረኩ ባህናትሽ ነው የምተክልሽ። እኔ የምሰጥሽን አጀንዳ ብቻ ነው ጭንቅላትሽ ላይ እንድሰሪበት ማረግሽ፣ ከፈለግኩሽ ካመንኩበት እንደፈለኩ ውኝ ደግሞ ተንጫጭ ካልኩሽ ደግሞ አምጥቼ ደግሞ አሳይሻለሁ። እንደፈለግኩ ነው ማረገሽ። በቃ እኔ የምትሳደጉ ሰዎች ቆጭበሽ ነው የምታ አዩዋችሁ እኮ ማሚ፣ ጀግና እኮ ናት። ጀግና ጀግና ጀግና ነኝ ስልሽ በምክንያት ምክንያት ነው። እኔ እኔ ፈልጌ ነው አንድ ነገር የምሰጥሽ። ካልፈለግኩ አልሰጥሽም፣ አልሰጥሽም መኝ ከፈለግኩኝ እሰጥሻ አለሁ ካልፈለግኩ ግን አልሰጥሽም። ባናትሽ ነው ምጠቅልሽ አሽከርክሬ ነው ምደፋሽ። እንግዲህ አያያዛችሁ አቃጥላችሁ ስትደፉ እና ስንዝ እኮ በምስክር እኮ ነው የምናሳይኛ፣ ፊታቸው ሁሉ የተወለወለ ቅቤ እንዲመስል አድርገን ነው ፍቅር። ምን ገጭኛ፣ ባልሽን የእናቴ ቤት ናፈቀኝ እንዲል እኮ ነው የምታደርጊው የእናቴ ቤት ናፈቀኝ። ቡና ሲፈላ ምግብ ሲጋገር እንጀራው፣ ጠላው፣ ምኑ ምናምን ጎተራው ምናምን ሲገጠገጥ ይሰማለው። ፕሊስ ትሰሚ ያለሽ እያላችሁ ከስር ከስረ ራ ይሰማ ይሰማና፣ የእናቴ ቤት ናፈቀኝ የሚል ወንድ ልጅ እኮ በሆነ ነገር አልተመችሹ። በቃ እንደዛ ነው። እንደ እናቱንሽ ፍቅርን መስጠት አለብሽ ፍቅር ሪስፔክት ስለሚያደርግ ሰው እንደዛ ነው መሆን ያለበት። በቃ እነዛ እኮ ነው ጫማቸው ተንሻፎ፣ እንደው ትከሻቸው ተንዛሎ፣ ወንድ ልጅ በፊቱ ላይ ማዲያ ታወጡ ሶስት አይነት ሽበት ይዞት አራት አይነት ከኋላ አለ። በቃ ትፍትት ዝፍልል ብሎ የምናየው አያያዝ ይፈልጋል አያያዝ የእናቱን ቤት አይደለም። ሌላ ታስረሻለሽ መያዝ ከፈለግሽ ስንዝ እንለዛለን፣ ስንለቅ እንለቃለን። ደሴ ከእነ ጮቴ ነው የምፈለገው። ኔ ከዛ ነው። አንዳንድ ሰዎች ይደበሩባቸዋል። የጊዜ ጉዳይ ነው፣ ወይ የሆነ ነገር ካቱ ነው፣ ወይ የሆነ ነገር ሆኑ ነው፣ እዚህ ጋር ገብቶ የሚላዘዙ ዩ አንደስታንድ ወራም ሰይንግ እቲ ሲያወራ ያስጠላይ፣ እንዲ ላልት ወንድ እንዴት እንደማስተካከለው አየሽኛ? በሁቃ ነው ማስተካከል። ስዝናት ነኝ እኔ እኔ ወንድ ልጅ አትንከባከቡ ምናምን ከሚሉት አይደለውም። ባይዘውይ ፍቅር ለሚገባው ሪስፔክት ለሚያረግሽ ወንድ እጥብጥብ አርገሽ ቡፌ ውስጥ ብታስገቢውስ ምን ይለዋል? ምን ይለዋል? እጥብጥብ አርገሽ ቡፌ ውስጥ ታስገቢዋለሽ። ወንድ ልጅ ፉንቃ ፉንቃ ካለበት ደግሞ ገደል ግባ ብትዪ ይገባል። እንኳን ሌላውን ነገር እና በምክንያት ነው ምረቅሽን። የዚህ ቁጭ ብዬ ፈልጌ ስሰጥሽ ነው የኔ እቃ የምታነሹ። እንድታነሹ ራሱ ከፈቀድኩልሽ ነው። ዳሴ ምረጅ፣ ወፊያም ሊበላ ማን ኮትኩቶት ማን ነው የሚያጭደው ነው መልሱ። መንቀሳቀስ ያለብሽ ቦታ መንቀሳቀስ ነው። ምን ትላለች፣ ምስር እየበላችሁ ግን ጊፍት ለምን ትሰጣላችሁ? አንቺ ምን አስቀናሽ? እነሱ ለሰጡት እነሱ ምስር እየበሉ ጊፍት ሲሰጡ የአንቺ ማየትስ ደሞ አይገርምሽም? የአንቺ ማየትስ ደሞ የቅናት መንፈስ ይወጋ በኢየሱስ ክርስቶስ ስም። እንደው ደማችሁ ቀጥልኝ ነው ለዚህ ጊፍት። እናንተ ለጊፍት አትሆኑም። ተናገርን እኮ ለጊፍት ፊት የለሽም ወደዱ ሰጡን፣ እታንቃች። እንግዲህ እንግዲ ዳንሴ ጊፍት እንዳይሰጥም አላችሁ፣ በዚህ ወጣም አላችሁ፣ ወረደም አላችሁ። ምንም ድራማ ማመጣችሁ። አሜሪካ የሚኖሩ ሰዎች በተለይ ወይኒ፣ ሩትዬ የኔ ፍቅር አንጀትሽ ቀጠል። እንዳት ቦልኳት ነግራቸኋለሁ አንድ ሰው ሲሳደብ እንዳትቦልኩ ጋ ትጠቅመኛለች። አስቀምጧት እዚሁ ቁጭ ብላ መሄጃም የላት መጽናኛዋ ምን ይለኝ። ባሏም ከሄደባት ይመለሳል እያለች ተስፋ ያው ተስፋ ይኖራት ይሆናል። ይሄ ምን አሰዷት። ተስፋችሁ ሰው ሲሰጥ ብቻ መሸቀብ ብቻ ነው በቃ። የድህነት መንፈስ አንቺ ላይ ጮህ ይውጣ ይሄ የምቀኝ። ደገመችው ጨራሽ። ወይ ወይ እኔ ፍቅር ይጨምርልሽ ይጨምርልሽ ይጨምርልሽ። እኔ ውድ ውይ ኔማ እኔ ፍቅር ደግሞ እኮ ኧረ ጥጋባቸው ደግሞ እኮ። ዋይ ሰጡ ዋይ አሰጡ። ምስር እየበላቸው ግን ጊፍትም ምሰጡ። አንዳንድ ሰዎች ለምንድን ነው እነሱ ምስር እየበሉ ሰጡ? አንቺ ስጋ በልተሽ ማች ሰጠሽ? ይሄም ትሳደበልሽ የቅናት መንፈስ ይሄ እንደዚህ ደግሞ አይቸላቅም በኢየሱስ ክርስቶስ። ሰው ለፈለገው ይሰጣል። በቃ እኛ ስንሰጥ ለምን አትስጡ አትሉ? እንደም ታዲያ አትቅኑ። ምንም የሚስብ ነገር የላችሁም። በቃ ካልተሰጣችሁ ለጊፍትም አልተፈጠራችሁም። ሰው ለማዝናናትም አልተፈጠራችሁም። እኛ እኮ እየረገጥን እራሱ እኮ የሚሰጠን፣ አንቺን በኩርኩም እያቀለጥኩሽ ነው አሁን እኔ የሚሰጠኝ። አታብሷቸው፣ የአሜሪካ ሰው እልህ ነው የሚይዘው እንደ ሕፃን ልጅ አትስጡ ስትሉ ይሰጣሉ። ቢኮዝ አሁን ብዙ ሰው አሜሪካ የኖረ ከሆነ ነው ዘሩር ኪሳቸውን ማንም ማዘዝ አይችልም ኪስ ውስጥ ገብቶ ይሄ ሰገጡን እኮ ነው እናዛለን ብላችሁ የምትጋጋጡ እናንተ። አሁን እኔ ምን አባሽ መቶ ሺህ ቢኖረኝ ብሰጥ እስኪ እንደው ሰጠች እንደዚህ ብላ የባሏን ውስዳ ብትይኝ ራሱ ላዳምጥሽ አልችልም። የለኝም እንጂ ባየው እንዲ የቅናት መንፈስ በቃ እየዞሩ አሁንማ ጭራሽ። ኧረ በስመ አብ ወወልድ ወመንፈስ ቅዱስ ሞር እንዲሰጠን ነው የምታደረጉት። ሰው የሰው ልጅ መብትና ግዴታውን ማወቅ አለበት። እዚህ ላይ ላይ ላይ ቢመጣ ምንም በቲክታክ ብንተዋወቅም አሜሪካ ላይ የኖራችሁ በተለይ መብትና ግዴታችሁን ማወቅ አለባችሁ። እንደ አሜሪካን ሀገር እኮ ሩል ያለበት ሀገር እኮ ነው እንደ ዝም ብለሽ እዚህ ሰላሳ ዓመት ነው የኖርኩ ሀ ዓመት በቃ የበሰበሰች ስትዮ ትመጣና እናንተ ግን ግም ኩርፋድ ፊት አትምኑ ምን አባሽ ቡና ሊፈለገው ገንዘብ ወጦበት ነው። ታዲያ የቡና ቁርስ ላይ ሰጥ ነው እንዴ? የቡና ቁርስ ከቤትም ቡናውም እንደው ብርቱካን ሙዙም ጭሱ ምኑም ከኔ እንዴት ይሆናል? አትሊስት ለቡናው ቡና ቁርስ መሰጠት ግድ ነው አብዛላችሁ ብያለው። ታዲያ በነፃ እየመጣችሁ አጭሱ። የዚህ ቤት ጭስ እንደ ዝም ብሎ እዚህ የሶስት ብር አበሻ ቤት የምትገዛው መሰለ የ50 ዶላር ጭስ እኮ ነው ገዝተውታል። እዚህ ብዙዎቹ እኔ ከዱባይ ድረስ ኦን ዘዎ ኢኮኖሚ ይመጣው ምንድን ነው የምታወሩት? አጭሽበት። እኔ ማጨስ ስፈልግ ብቻ ነው በልቤ እየጸለይክ ማጨሰው እንጂ ዝም ብለች ስታመጠ እዚ ጋ አጭሽበት። ወይ ጉድ እና አትቅኑ፣ አትቅኑ መብትና ግዴታ አወቁ። ቴንክ ዩ ቬሪ ማች። ኦፖርቹኒቲው ያላችሁ ሚዲያ ለመጠቀም ጋቢና ምናምን፣ ትክክለኛ ጋቢና መኖር አለብሽ። አሁን አንዳንድ ሰው ካላማረ ላይክ መልኩ ካላማረ አትሊስት ለዛ መኖር አለበት። ለሰው ልጅ ጨዋታ ለማቅረብ እዚህ ሚዲያ ላይ አሊያ ደግሞ ቢዝነስ ለመስራት ሶስቱን ይዘሽ መምጣት አለብሽ። ከሶስቱም የነሳሽ ከሆንሽ ማንም አያይሽም። ወይ ዝም ብሎ ለኪ ሆኖ ሰው መውደድ አለብ ሰው ሊወድሽ ይገባል። ጭዌሽን ምንሽን ምናምን የእንትናሁን ስትረግጥ ደስ ይለኛል ይላሉ። አሁን እንትናንሲል ያስጠላኛል የሚል ሰው አለ ወይ? ጨዋታሽ ማማር አለበት ወይ መልክሽ ማማር አለበት ወይ ናይስ መሆን አለብሽ፣ ወይ ዲስፕሊን የሆነ ነገር መኖር አለብሽ። በቃ እዚህ መጠሽ እንደኛ ለመሆን እየተጋጋጥሽ ሰው ጊፍት ሲሰጥ ሀብታም ሊሰጣሉ የዳቄጥ ያራጠረጣል የእናንተ እነዚህ ዙ

አምስት ነው ስድስት ሰው ሪኩዌስት ልካቸዋል። ምን ልትሆኑ እንደሆነ እኔ እንጃኔ። አንቲክ ቤት ተሳስታችኋል። በተለይ ረገጣ ላይ ይሄን የመሰለ ቡና ሲፈላ ሪኩዌስት አትላኪ። በአናትሽ ነው የምደፋሽ። እዛ ቁጭ ብለሽ አትላኩብኝ። እኔ በምን ልታየኝ ነው? አንዳንዱ አንገት እኮ ከፊል ደመናማ ነው። ከፊታቸው ሌላ ነው የምታይ፣ ሌላ ከረር። አንገታቸው ላይ ስታይ ሌላ ከረር ነው፣ ደረት ላይ ስትሄድ ሌላ ነው፣ እጅ ላይ ሌላ ነው። ብዙ የኢትዮጵያ ባንዴራ ሶስት ነበረ፣ ቢጫ፣ ቀይ አረንጓዴ። አሁን ይጨመርበታል ሌላ ነው፣ አራት ከለር እኮ ነው ምናይ ዘንድሮ እንዲህ ሲሉ ፊልተሩ ዞር ይላል። ጥቁር ሸት ወይ ወይ ኮንፊደንሳቸው ደግሞ